ቴክልቴክሽ መልአክ ይጸልያሉ ስለኛ። ኤርሚያስ 33 ላይ ወደ እኔ ጩ እኔም እመልሳለሁ አንተም የማታውቀውን ኃይለኛ ነገር አደርጋለሁ ይላል ስለሚል ቀጥታ ራሴ ጸልያለሁ ወደ እግዚአብሔር። እሺ መቼም ይኸውልሽ፣ ትልቅ ሰው ነን ሁለታችንም፣ እና የምንናገረው ነገር ግልጽ ነው ብዬ አስባለሁ። የተኩሽ ጥያቄ ወደ እግዚአብሔር ይጸለያል ሳይጸለይም ብዬ አልተኩሽ የተየኩሽ ጥያቄ መላእክት ስለኛ ኛ የጸለሉ ሳይጸልዩም ነው ወይ ይጸላሉ ወይ አይጸልዩም? አይጸልዩም። እሺ የቅድሙን ጥቅስ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስኪ አንብቢው። ነጻ ቅዱስ አለች እጅሽ ላይ እሺ ኮምፒውተርን ሪስታርት እያደረኩት ቶሎ ሪስታርት አልሆን ስላለኝ ነው። መጽሐፍ ቅዱስ ላውጣለች ችግር የለውም ዝም ብሎ ይከረከራል። ይኸውልሽ እሺ መጽሐፍ ቅዱስ ላውጣሽ። እሺ። መጽሐፍ ቅዱሱን ለሰች። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። እሺ፣ ምን ይላል? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁ እና ይላል አደን እሺ። ታናናሾች ተብሎ እነማን ናቸው? ደቀ መዛሙ እዛ ቦታ ላይ ያሉ ሰዎች ሰዎች የሚንቋቸው አደለ። ምክንያቱም ከላይ በእኔ የሚያምኑትን እንዳትንቁ እያለ ጌታ ይናገራል። እሺ እንዳትንቁ ተጠንቀቁ አለ። ከዛ መላእክቶቻቸው ይላል። መላእክቶቻቸው ሲልም ማለቱ ነው የሚጠብቋቸው። በጣም ጥሩ። በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ መላእክቶቻቸው። የእግዚአብሔርን ፊት የሚያዩት ለምንድን ነው? በዚህ ክፍል የሚያዩት፣ ለምሳሌ እግዚአብሔር ፊት ላይ ስትቆም እግዚአብሔርን ፊት ቆታ ጥያቄ። እሱ አደለም እህቴ፣ የጠየቁሽ። መላእክቶቻቸው የእግዚአብሔርን ፊት ያሉ ሲባል የእግዚአብሔርን ፊት መላእክቶቻቸው የሚያዩት ስለምንድን ነው ነው? ጥያቄ መልእክትን ለማስተላለፍ። ምን አይነት መልእክት? መላእክቶች ስራቸው መልእክትን ከሰዎች ወደ እግዚአብሔር ከእግዚአብሔር ወደ ሰዎች ነው። አይደለም? እንደሱ ታምኛለሽ? ከሰዎች ወደ እግዚአብሔር መልእክት ዜራ ሎች፣ ታምኛለሽ? ይላካሉ። ታዲያ መላእክቶች ምንድን ነው ስራቸው? መላክ። ተረጋጊ ህት ምክንያቱም የፕሮቴስታንት ትምህርት አይደለም። አሁን የብዙዎቹ ትምህርት አይደለም የምትነግሪኝ። ምክንያቱም እናንተ የምታምኑት ዋን ዌይ ነው፣ ከእግዚአብሔር ብቻ ይመጣሉ እንጂ ከእኛ ተልዕኮ ወደ እግዚአብሔር ያሄዱ ብላችሁ ነው የምታምኑት። አንቺ ከእኛ ተልዕኮ ወደ እግዚአብሔር ይሳምኛለሽ ችግር። ለዛ ነው ነው። ስለዚህ አንቺ አታምኝ ከእኛ የላከሉሽ እንዳልኩ እሱ ጥያቄ እኮ እሱ አይደለም ጥያቄያቸው። ጥያቄያቸው የጻፈው ምን ብለን እንፍታው ነው። እዚህ ጋር መላእክቶቻቸው የእግዚአብሔርን ፊት ያሉ ሲባል ምን ማለት ነው? የእግዚአብሔር ፊት ሲቆሙ እግዚአብሔርን ያያሉ። ስለማ ስለማን ነው የሚያዩት? መላእክቶቻቸው ስለነዛ ስለተጎዱ ሰዎች የእግዚአብሔርን ፊት ያሉ ማለት ነው። ፊት ማየት የእግዚአብሔርን ፊት ማየት ማለት ነው። ለምሳሌ አንቺ እግዚአብሔርን ፊቱን አየሁት ስትይ ወይም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲባል ምን ማለት ነው? አንድ ሰው ኮሚኒኬት ሲያደርግ ፊት ለፊት እየተያየ ነው አይደለ? ኮሚኒኬት የሚያደርገው እኔ ስለ አንቺ በእግዚአብሔር ፊት ስትቆሚ ፊት ለፊት እያየሽ ነው እንዴ? እኔ አላየሁም፣ ግን ስለዚህ በእግዚአብሔር ፊት ቆምሽ ማለት ወይም የእግዚአብሔር ፊት አየሽ ማለት ነው። ለመንሽ ጠየቅ በጣም ጥሩ። መላእክቶቻቸው የእግዚአብሔርን ፊት ያሉ ይላል። ስለ ማን ነው የእግዚአብሔርን ፊት መላእክቱ የሚያወጥ? ፊት ማየት ግን መጸለይ አይደለም። ፊት ለፊት ቆሞ እግዚአብሔርን ካዩት ፊቱን እያዩ ስለማ፣ ምክንያቱም እዚህ ጋር ይሄ ቃል የመጣው ከተናናሾች ሰዎች ጋር መናቅ ተያይዞ ይመጣ ቃል። ምክንያቱም አሁን ለምሳሌ ይው ከነዚህ ከተናናሾቹ አንዱ እንዳልኩ ተጠንቀቁ መላእክቶቻቸው በሰማያት ዘውትር እግዚአብሔርን ያመልካሉና ብል፣ ያስኬዳል አያስኬድ? ምክንያቱም ከመናጋ ተያይዞ የመጣ ቃል ስለሆነ እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቶቻቸው እግዚአብሔርን ያመሰግናሉ፣ ያስኬዳል። እዚህ ላይ ተጻፎን ቃል ነው ምናነባው፣ አይደል? ለራሳችን እኮስ ልኮ ነው ያውቻለሁ። ምስጋናን ከተጠቁ አምልኮን ከትቼ ትርጉሙን እየፈተሁልሽ ነው። ያስኬደን ማለት ነው። ለምሳሌ ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር እግዚአብሔርን ያመሰግናሉ ብል ብተረጉመው ፊት ማየት የሚለውን ምስጋና ነው ብዬ በተረጉመው ያስኬዳል። በጣም ፊት ማየት የሚለውን ደግሞ አምልኮ ብለን እንተርጉመው እስኪ። ከእነዚህ ከታናሾቹ አንዱ እንዳትጉ ተጠንቀቁ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን አባቴን ያመልካሉ፣ ወይም እግዚአብሔርን ያመልካሉ። ያስኬዳል አያስኬድም። ስለዚህ የእግዚአብሔርን ፊት ማየት የሚለው ታዲያ ምን ትርጉም ነው የሚይዘው? አሉ ምስጋና የሚል ትርጉም ካልሰጠሽ በዚህ አውድ መሰረት አምልኮ የሚል ትርጉም ካልሰጠሽ የእግዚአብሔርን ፊት ማየት ታዲያ ምንድን ነው የሚሆነው? ትርጉም ነው። ብዙ ሰዎች ሃይማኖት መከፋፈልን ያመጣው ትርጉምቴስንና ቴፕሊስ መስከረም ጀምረን በደንብ ካላነበብ ነው ይሄንን ጸሎት ልለው አልችልም። ማየት ምንድን ነው የሚባለው ታዲያ? አምልኮ ነው። ቆሞ ማየት የእግዚአብሔር ፊት መቆም ማየት እኮ ነው፣ አምልኮ ነው። መላእክት ያለምንም ፐርፐዝ ይቆማሉ እግዚአብሔር ፊት የእግዚአብሔር የሚልካቸውን ለመላክ ሲሉ ይቆማሉ። ፊት ለፊቱ ቆሞ አድነዋል። ፊት የሚያውበት ከእነዚህ ሰዎች መናጋ ከጥንቃቄ ጋር ምንድን ነው የሚያገናኘው ነው ጥያቄው። እሺ እዚህ ጋር በጣም አሁን እንዳነበብከው መስጋናም ልንለው አንችልም፣ አምልኮም ልንለው አንችልም።

እግዚአብሔር የሚናገራቸውን የሚልካቸውን የሚላከው እዚህ ጋር እኮ ስለ መላክ አውራማ እንዳትንቁ ተጠንቀቁ። ይኸውልሽ እንዳትንቁ ተጠንቀቁ። መላእክቶቻቸው ይላል እኮ ጭራሽ። መላእክቶቻቸው ማለት የእነሱ የሚጠብቋቸው መላእክት ማለት ነው አይደል? የሚጠብቋቸው መላእክት እንዳትንቋቸው ተጠንቀቁ። ለምን? መላእክቶቻቸው ዘወትር በአንዴ ስሚ። መላእክቶቻቸው ዘወትር በሰማያት ያሉን የአባቴን ፊት ያያሉ እላችኋለሁና ይላል። እነዚህ መላእክት የእግዚአብሔርን ፊት የሚያዩት ማለት ነው። ለማን ነው ነው ጥያቄውን ስለነሱ በቃ ችግር የለውም። ጠይቀሽ በደንብ ፊት ማየት ማለት ማየት መቆም ነው። ፍለፊቱ ይቆማሉ ያያሉ። በቃ ችግር የለውም ለሰሚው ተዋሉ። ለህሊናሽ እና ለሰሚው ልተው አንድ ክፍል ላሳይሽና ትንቢተ ዘካርያስ ላይ አንድ ቃል አለ ምንም የሚል ቃል አለ መሰለሽ። ብዙ መላፋትም አይጠበቅብንም፣ ምንም ሰሚውና ህሊናችን ስላለ ለህሊናችንና ለሰሚው እንተዋለን። ችግር የለው። እሺ ኦኬ። እዚህ ትንቢተ ዘካርያስ ላይ እንዲህ የሚል ቃል አለ ሌላ መሰለሽ። ትንቢተ ዘካርያስ ምዕራፍ አንድ ቁጥር 12 ላይ እንዲላል የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ፣ እነዚህ ሰባ የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ብሎ ጥያቄ ምልክት አለ። እዚህ ጋር መልአኩ ምን እያደረገ ነው? እየጠየቀ ነው። እግዚአብሔር ምን እየጠየቀ? እማትምራቸው እስከ መቼ ነው? እኮ ምን እየጠየቀ ነው? ለህዝቡ ምሕረት። በጣም ጥሩ። ማን ጠይቅ ብሎት ነው? እዚህ ጋር ቀጥታ የሚለው ቃሉ መልአኩ እየጠየቀላቸው ነው ብሎት። ከላይ ጀምሮ ማንበብ አለብኝ ያንን ለምናገር። ከላይ ጀምሮ ስታነቢው እግዚአብሔር ተቆጥቶ በዛ ምድር ላይ ጸጥታ እንደነበረ ምድሩ ሁሉ ጸጥ ብላ እንደነበር ነው የሚናገረው። ኦኬ። ከዛ በኋላ ነው እንግዲህ ልሽ ሚላ እንዲሁም ከፍየትን ሻምብልሽ። እሺ፣ እነዚህ በምድር ላይ ይመላለሳሉ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባስነ ዛውሬ መካከልም ቆሞ የነበረውን የእግዚአብሔርን መልአክ በምድር ላይ ተመላለስን፣ እንሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሱለት። ለምን መሰለሽ? የእግዚአብሔር ቁጣ ስለነበረ ከዛ ነው እንግዲህ ምን አለ? የእግዚአብሔር መልአክን መልሶ አቤቱ የሰራዊት ጌታ ሆይ እነዚህን ሰባ የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከመቼ ነው ይላል። መልአኩ ለህዝቡ ምን እየጠየቀ ነው ማለት ነው። ምህረት እግዚአብሔር እንዲያደርግ እየጠየቀ እየጠየቀ ነው አይደለ ከእግዚአብሔር ጋር መነጋገር መጠየቅ መጸለይ ነው ጥያቄ ጥያቄ ጥያቄ ጸሎት ማለት ጥያቄ ነው አይደል ከእግዚአብሔር ጋር መነጋገር ከአባትሽ ጋር መነጋገር ነው ለዚህ እዚህ ጋር ምህረት አርግ እያለ እየጠየቀ ነው ወይስ አይደለም እየጠየቀ ነው ማን ጠይቃ ነው መላእክት ከእግዚአብሔር ሲላኩ ብቻ ነው እንጂ ምንም አያደርጉም ትሉናላችሁ እዚህ ጋር ግን እግዚአብሔርን መልአኩ እየጠየቀው ነው። ምህረት አድርጋለ እያለ ጠየቀ ነው። ማን ጠይቃለው? መልአኩ ራሱ መልአኩ ነው እየጠየቀ ያለው እኮ። ማን ጠይቃለው? ማንን ቆበ ስለምን የጠየቀ ይመስሻል? ያው ምህረት እግዚአብሔር እንዲያደርግላቸው መላእክት የሰው ልጆችን ምህረት ስለሚፈልጓል፣ ቀላል መላእክት የሰው ልጆችን ምህረት ስለሚፈልጉ ስለዚህ የሰው ልጆች እግዚአብሔር ይቅር እንዲላቸው እግዚአብሔር ጸጋ እንዲሰጣቸው ይቅርታ እንዲያደርግላቸው ምሕረት እንዲያደርግላቸው መላእክት ይለምናሉ፣ ይጸልያሉ ማለት ነው ስለ ሰው ልጆች። ችግር የለውም ቀስለሽ አንብቢውና ትንቢተ ዘካርያስ ምዕራፍ አንድ ቁጥር አስራ ሁለት ላይ ያለውት ከአንተ ጋር የሚከታተሉ ሰዎች ሲሳደቡ ዝም ነው የምትለው? እኔን ብታይ፣ ፔንቶቹ ሙልጭ አርገ ይሰድቡኛል፣ እህቴ ጣዖት አምላክ እንጨት አምላክ እያሉ አለ መስከረምዬ፣ አንዴ ስምኝ መስከረምዬ። ይኸውልሽ ተይው ኮሜንቱን። እኔ እንኳን ቅድም በጣም ብዙ እየሰደቡኝ ነው። አንተ ደደብ እያሉ ሲሰድቡኝ ነበረ ፔንቲዎቹ። ተይው በቃ እሱን ተይው እና ሀሳቡ ላይ ሁኚ። እኔን አንቺ አሁን የተሻለ ድምፅ ይዘናል፣ በድምፅ እያወራን ነው። ስለዚህ ሀሳቡ ላይ ብቻ ሁኚ፣ ኮሜንቱን ተይው። እኔ ኮሜንት አለ ነበር። በቃ እዚሁ ላይ ሆነሽ ስድቡን እንኳን እያየሁ እንዳላየን እያለፍኩ ያለሁት ሶ የሚሳደቡ ሰዎች ክርስቲያን ኦርቶዶክስ የሚሆኑ ፕሮቴስታንት ይኸው ፊት ለፊት እናገራለሁ፣ ከአጋንንት ነው ስድብ። የአጋንንት ነው ስድብ፣ ከሰይጣን ነው። ከመንፈስ ቅዱስ ሆኖ ስድብ የለም። ስለዚህ ማናችሁም ብትሆኑ የምትሳደቡ ከአጋንንት ነው ምንጫችሁ የሚሆነው። ግን አንቺ ግን ሀሳብሽን አይስርቅብሽ ተው። እሺ ወደ በለጠ ነገር። እኔም ብዙ ሰደባለው እህት ዓለም፣ እኔ ብዙ ብታይ ፈርዖን ተብያለሁ። ስ ችለለው ነው። እሺ አንድ 14 ላይ ይኸውልሽ፣ ዕብራውያን 1 14 እንዲህ ይላል፦ ሁሉ መዳንን የወርሱ ዘንድ ስላላቸው ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? ይላል አይደል? በጣም ጥሩ። ይሄ መዳን የትኛው መዳን ነው? እዚህ ጋር ሁሉም የሚወርሱት መዳን የተባለው የዘላለም ህይወት መዳን ነው ወይ ዝም ብሎ ጊዜያዊ፣ ዝም ብሎ የስጋ ፈውስ ነው ጊዜያዊ መዳን? የለማ መዳን ከሆነ የዘላለም መዳን ነው። በጣም ጎበስ። የዘላለም ህይወት ሁሉም እንዲወርሱ ነው አይደለም። ሁሉም መዳን የወርሱ ዘንድ ይላል። የዘላለም ህይወትን የወርሱ ዘንድ ስላላቸው ወይም ተስፋ ስላላቸው ማለት ነው። ለማገዝ የሚላኩ የሚያገለግሉም ይላል። የዘላለም ህይወት እንድወርስ፣ የዘላለም ህይወቴን እንዳገኝ ወደ ዘላለም ህይወትም ሰዎች እንዲመጡ መላእክት ያግዛሉ፣ ያገለግላሉ እያለ ነው መጽሐፉ። መጽሐፍ ከምን ክፍል ነው? እያነበበ ዕብራውያን፣ ዕብራውያን፣ ዕብራውያን፣ ዕብራውያን አንድ አስራ አራት። ያግዛሉ፣ ያገለግላሉ። በዘላለም ህይወታችን ላይ መላእክት ያግዛሉ፣ ያገለግላሉ እያለ ነው እህቴ። በዘላለም ህይወትሽ ላይ መላእክት ያግዙሻል፣ ያገለግሉሻል እኔ ያግዙኝ ብዬ ስለወደ መላእክት ግን አልጸል። አይ ለቃሉ ታማኙኝ። ያግዙሻል አልከኝ። ለጠየቅከኝ ጥያቄ እኮ ነው እየመለሱ። አዎ ይኸው እዚህ ጋር ያገለግላሉ ያግዛሉ ተብሏል። እኔ እኮ ቃሉ ነው። ማለት ደግሞ አግዙኝ ብዬ ወደ መላእክት አልጸል። ኖ ኖ፣ አንቺ ያንቺን ደግሞ ቆይ በኋላ እናየዋለን። ያግዙሻል ስላልከኝ ይኸው እዚህ ጋ ያግዛሉ ስለተባለ እኮ ነው። ይኸው ለማገዝ የሚላኩ እሱን አይደል የሚጠይቁሽ እኮ ህቴ ፕሊዝ። እንዲው ለቃሉ ታማኙኝ። አንዳንዴ እዚህ ጋር ይሄን ቃል ፍጩ፣ ቀላል። በቃ ይሄን ቃል ፍጩ። ምን ማለት ነው? ይህንን ቃል ተጽፏል። ፍጩ ለመናገር ሙሉ ማንበብ አለብኝ። አለቀ፣ ብዙ አለቀ፣ እህቴ፣ አለቀ እኮ ምዕራፉ፣ አለቀ ከቁጥር ሽንቱን ማወቅ አንብቢና ነ የመጨረሻ አንድ ጥቅስ ስትሽና አላቁም በቃ ዛሬ ከመጣሽ አይቀር ስላገኘሽ ነው። እሺ አሁን ደግሞ ነብሽ ሉቃስ ወንጌል ምዕራፍ አስራ ሦስት ላይ ነው ያለሁት ሉቃስ ወንጌል ምዕራፍ አስራ ሦስት እሺ አንድ ጥቅስ እሰጥሃለሁ። እሺ ከይቅርታ አንተን ብቻ የምትሰጠኝ ሳይሆን፣ አዎ ስጪኝ። እኔ ስለመላክ ስጪኝ፣ ስለመላክ ነው የምትሰጪኝ አይደል? አይኔ ስለ ስለመላእክት ነው ምሰጥሽ። ምክንያቱም ርዕሳችን ስለ መላእክት ነው አይደለ እህቴ። አሁን ለምሳሌ ስለ መላእክት የጠየኩሽ ስለ ክርስቶስ ብስጪኝ ምንም የማይገናኝ ነው የምታገናኝብኝ። እኔ ስለ መላእክት ነው ስለ መላእክት ስጪኝ፣ ደስተኛለሁ። እሺ ሉቃስ ወንጌል ምዕራፍ 13 ደግሞ እንዲህ የሚል ምሳሌ አለ። ጌታ ይሄን ተናገረ፣ ይህንን ምሳሌ አለ። ምን አለ ጌታ? በምሳሌ ተናገረ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚህች በለስ ፍሬ ልፈልግባት ሶስት ዓመት እየመጣው ምንም አላገኘሁም፣ ቁረጣት አለው። ስለምንደው መሬት ታጎሳቁላለች አለው። እርሱ ግን ጌታ ሆይ ዙሪያን እስክተኩትላትና ፋንድ እያስከፍት ስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው ያለዚያ ግን ትቆርጣታለህ አለው ይላል። አሁን እህት አለም መስከረምዬ ፍችልኛውን ይሄ ምሳሌ ነው። የበለሷ ባለቤት ማን ነው? በመጽሐፍ ቅዱስ የበለስ ባለቤት ተብሎ የወይኑ ባለቤት ተብሎ የሚጠራው ማን ነው? በጣም ጥሩ እግዚአብሔር ኢየሱስ እሺ። በለስ የተባለው ማን ነው? ወይን የተባለ በለስ የተባለ ማን ነው? በመጽሐፍ ቅዱስ ፍሬ የሚፈለግበት ፍሬ የሚጠበቅበት ማለት ነው። በጣም ጥሩ። ለዛውም ያመኑ አይደሉም። ምክንያቱም ካላመኑ መቼን ፍሬ አጠብቂም። በጣም ጥሩ ከዛ በኋላ ፍሬ ሊፈልግ ሶስት ዓመት መጣና ከዚች በለስ ፍሬ አላገኘም። ኦኬ፣ ፍሬ የተባለው ምን ይመስልሻል? ያው በክርስትና ህይወት ፍሬን ማፍራት ነው፣ ምግባር አይደለ መንፈሳዊ ፍሬ። በጣም ጎበዝ አሪፍ። ከዛ ግን የሆነ አትክልት ሰራተኛውን ጠራው ይላል። የሆነ አትክልት ሰራተኛውን ጠርቶ ምን አለው? ከዚች በለስ ፍሬ ሊፈልግ ሶስት ዓመት መጣው ምንም አላገኘውም። ቁረጣት አለው። የወናት ሰራተኛው ማን ነው ቁረጡ የሚባሉ የወናት ሰራተኞች ማን ናቸው መልአክት ልትለኝ ነው አሁን ደህና ደህና ሄደህ ልትለኝ ነው አይ ልትለኝ ነው በጣም የተጠነቀኩ ነበር ማለት ችግር የለውም ማን ናቸው ታዲያ እሺ የመቁረጥ ሂዱና ቁረጡ ተብለው የሚታዘዙ ማን ናቸው? ሰራተኞች የተባሉ ሰራተኞች ነው የሚለው?